የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸው መረጃዎች ይዘናል። በቅድሚያም ርዕሶቹ እናስደምጣቸዋለን። የመሬት አስተዳደር ባለሥልጣናት ከኃላፊነት ተባረሩ። ኤርትራ ለትግራይ ወደቦች ልትከፍት ነው ተባለ። አቶ ክርስቲያን ታደለና አቶ ዮሐንስ ቧያለው በቂሊንጦ ማረሚያ ቤት ጥቃት ተፈጸመባቸው። አገሪቱ ዶላርን ጨምሮ ሌሎች የውጭ ምንዛሪዎችን መጠቀም ማገዷን አስታወቀች። በአዲስ አበባ ኢሚግሬሽን ቢሮ በጉቦ ፓስፖርት የማውጣት ሂደት በማስረጃ ተጋለጠም።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 ፓስፖርት በጉቦ ማውጣት አሁን አሁን ሕጋዊ እስኪመስል የተለመደ ሆኗል። የሚመለከታቸው አካላትም ጉዳዩ የእነሱ እስከማይመስል ድረስ ችላ ያሉት ይመስላል። የተወሰኑ የኢሚግሬሽን እና ዜግነት አገልግሎት ሰራተኞችና ደላሎች ተመሳጥረው ድርጊቱ ላይ መሰማራታቸው ተዘግበዋል። የኢሚግሬሽንና ዜግነት አገልግሎት ለአስቸኳይ ፓስፖርት ለሁለት ቀን ቀጠሮ 25 ሺ ብር፣ ለአምስት ቀን ቀጠሮ 20 ሺ ብር በማስከፈል በኦንላይን በሚሞላ ፎርም አገልግሎት መስጠት መጀመሩ ይታወቃል። ተቋሙ ሲስተሙ ይሰራል በማለት ለህዝብ ቢያሳውቅም ኦንላይን የሚሞላው ፎርም ግን በማንኛውም ጊዜ ሲከፈት ዜሬዝኖ አቬለብል አፖይንትመንት ዴት ፕሊስ ቼክ ሌተር የሚል ጽሑፍ እያመጣም እየሰራ እንዳልሆነ ማንም ማረጋገጥ የሚችለው ሀቅ ነው። ይህ ደግሞ ለወራት የዘለቀ ችግር እንደሆነ ይታወቃል። አሁን ላይ ከተቋሙ ግቢ ውጭ ያሉ አካላትና የኢሚግሬሽን ሰራተኞች ተመሳጥረው ለአስቸኳይ ፓስፖርት እስከ 35 ሺህ ብር ያስከፈሉ ሲሆን በተቋሙ ውስጥ ከሚሰሩ አንዳንድ የአይቲ ባለሙያዎች ጀምሮ እስከ አመራሮች የሚሳተፉበት ኔትወርክ በመዘርጋት ሲስተሙን ከነሱ ጋር ተመሳጥረው የሚሰሩ ግለሰቦች ብቻ ማግኘት እንዲችሉ በማድረግ በማመቻቸት ዜጎችን እየበዘበዙ ይገኛሉ። ጉዳዩ እንዲህ ነው። አስቸኳይ ቀጠሮ የሚባለው አገልግሎት አሁን ላይ ሙሉ በሙሉ በሚባል ደረጃ ተዘግቶ የኢሚግሬሽን ሰራተኞች የሆኑ የተቋሙን ሲስተም አድሚን የሚቆጣጠሩ ሰራተኞች በውስጥ መስመር ከደላሎች ጋር በመመሳጠር ህዝቡን 35000 ብር ከተቀበሉ በኋላም እነዚህ አድሚኖች ከ5000 ብር እስከ 6500 ብር ይቀበላሉም። ይህን የሚያሳይ አንድ ቪዲዮ ለመሰረት ሚዲያ የደረሰ ሲሆን አንድ የተቋሙ አድሚን ብቻ በአንድ ቀን የ149 ሰዎችን ፋይል ብቻውን እየሰራ ያሳያል። ይህም ማለት በአንድ ፓስፖርት 5000 ብር ሂሳብ በቀን 745000 ብር ያገኛል ማለት ነው ድረ ገጹ ለህዝብ ዝግ ተደርጎ እንዲህ ውስጥ ለውስጥ የሚሰራው የፓስፖርት ብዛት ከፍተኛ መሆን አዲስ መረጃ ባይሆንም በዚህ መጠን አንድ ግለሰብ ብቻ ገንዘብ በህገ ወጥ መንገድ ማግኘት መቻሉ ለምን ችግሩን መቅረፍ እንዳልተፈለገ ማሳያ ነው ተብሏል ኤርትራ ለትግራይ ወደቦችን ልትከፍት ነው ተባለም የማህበራዊ ሚዲያ ምንጮች እንደዘገቡት ኤርትራ ለትግራይ ኃይሎች በሰብአዊነት ምክንያት ወደቦቿን ለመክፈት ወስናለች። ይህ ውሳኔ የትግራይን የታፈነ ስቃይ ለመከላከል የቆመ የሰብአዊነት አቋም ተብሎ ተገልጿል። ይሁን እንጂ የኤርትራ መንግስት እስካሁን ይፋዊ ማስታወቂያ አላወጣም። ይህ እርምጃ በኢትዮጵያ ትግራይ ክልል ያለው ውጥረት እየጨመረ ባለበት ወቅት የወጣ ሲሆን አንዳንድ ወገኖች ይህ የኤርትራ እርምጃ ከደብረ ጽዮን ገብረ ሚካኤል አንጃ ጋር ግንኙነት ሊኖረው እንደሚችል ይገምታሉ። ከዚህ ቀደም ደብረ ጽዮን የሚመራው ቡድን ከኤርትራ ጋር በመተባበር ኢትዮጵያን ለመቃወም እቅድ አውጥቷል የሚል ክስ ቀርቦበት ነበር። አንድ በስዊዘርላንድ የሚኖር የኤርትራ አክቲቪስት ይህ እርምጃ ፖለቲካዊ ሳይሆን ሰብአዊነት ላይ ያተኮረ መሆኑን ገልጿል። ኤርትራ የጦርነትን ዋጋ እንደምታውቅና ለዚህም የሰብአዊነትን መንገድ እንደመረጠች ተነግሯል። በሌላ በኩል በደብረ ጽዮን የሚመራው ህወት ኤርትራን የትግራይ መሬት በህገወጥ መንገድ በመያዝና ዘር በማጥፋት ከሷታል። በአሁኑ ወቅት በኤርትራና በአብይ አህመድ መንግስት መካከል ያለው ግንኙነት የሻከረ መሆኑን ተጠቁሟል። የመሬት አስተዳደር ባለስልጣናት ከኃላፊነት ተባረሩ። የአዲስ አበባ ከተማ መሬት እና ልማት አስተዳደር ቢሮ ኃላፊና የጽፈት ቤት ኃላፊው ከስልጣናቸው መነሳታቸው ተሰምቷል። የአዲስ አበባ ከተማ አስተዳደር ባዶ መሬት ይዘውርበታል ተብሎ የሚነገርለት ይህ ተቋም የተለያዩ ኃላፊዎች ለአጭር ጊዜ የሚቆዩበት እንደሆነ ይታወቃል። አሁን ደግሞ የቢሮ ኃላፊ አቶ ሲሳይ ጌታቸውና የጽህፈት ቤት ኃላፊው አቶ ካሊድ ነስረዲን ከአርብ መያዘ 24 ቀን 2017 ዓም ጀምሮ ከኃላፊነታቸው እንደተነሱ ተሰምቷል። በከንቲባ አዳነች አበበ ደብዳቤ ከስራቸው የተነሱት ሁለቱ ኃላፊዎች ቀጣይ ማረፊያቸው የት እንደሆነ አልታወቀም። የአዲስ አበባ ከተማ አስተዳደር ውስጥ ያሉ ባዶ ቦታዎች ለሊዝ ሽያጭ፣ ለምደባ ለኢንቨስተር የሚሰጡት በዚህ ቢሮ ሲሆን የከተማ አስተዳደሩ ካሉት ወሳኝና ቁልፍ ተቋማት ውስጥ አንዱ ነው። ተቃዋሚ ፓርቲው ጠቅላላ ጉባኤውን በአደዋ ሙዚየም አካሄደ። ጠንካራ ፓርቲ፣ ጠንካራ መንግስት፣ ጠንካራ ሀገር በሚል መሪ ቃል ነፃነትና እኩልነት ፓርቲ ትላንት ሚያዝያ 26 2017 ዓ ም በአደዋ ሙዚየም ሁለተኛ መደበኛ ጠቅላላ ጉባኤውን አካሄዷል። በጉባኤው ላይ የብልጽግና ፓርቲ ከፍተኛ አመራር አቶ መለስ አለም፣ የትግራይ ዲሞክራሲያዊ ፓርቲ ሊቀመንበር ዶክተር አረጋዊ በርሄን ጨምሮ የተለያዩ የፖለቲካ ፓርቲ ከፍተኛ አመራሮችና ተወካዮች በሺ የሚቆጠሩ አባላትና የክልሉ የምርጫ አስተባባሪዎች ጥሪ የተደረገላቸው እንግዶች በተገኙበት ተሳትፈዋል። ፓርቲው የትኩረት አቅጣጫውን ያደረገው ሰላምና ደህንነት ላይ፣ በቂ የምግብ አቅርቦት ላይ፣ ንጹህ የመጠጥ ውሃና ሳኒቴሽን አገልግሎት ላይ፣ ጥራቱን የጠበቀ የትምህርት አገልግሎት ላይ፣ ጥራቱን የጠበቀ የጤና አገልግሎት ላይ፣ የመኖሪያ ቤት አገልግሎት ላይ፣ ምቹ የትራንስፖርት አገልግሎት ላይ፣ የስራ ዕድል መፍጠር ላይ፣ መልካም አስተዳደርና የህግ የበላይነት ማስፈን ላይና ድህነት ቅነሳና ኢኮኖሚ ልማት ላይ ማድረጉም በጉባኤው ላይ ተጠቅሷል። የነፓል ሊቀመንበር ዶክተር አብዱልቃድር አደም ለፓርቲያችን ስድስተኛ ዓመት እንኳን በሰላም አደረሳችሁ ካሉ በኋላም ፓርቲያችን ገና በጠዋቱ ጠንካራ ፓርቲ መሆኑን አስመስክሯል። ግባችን ጠንካራ ፓርቲ በመገንባትና በምርጫ አሸንፎ መንግስት የመሆን ድሉም ሰፊ ነው ብለዋል። ጠንካራ ፓርቲ፣ ጠንካራ መንግስት፣ ጠንካራ ሀገር የማይነጣጠሉ እርስ በርስ የተገናኙ ናቸውም ብለዋል። አቶ ክርስቲያን ታደለና አቶ ዮሐንስ ቧያለው በቂሊንጦ ማረሚያ ቤት ጥቃት ተፈጸመባቸው። ሚያዚያ 22 ቀን 2017 ዓ ም የቂሊንጦ ማረሚያ ቤት እስረኞች ወደ ማደሪያቸው ከገቡ በኋላ ከምሽቱ 12 ሰዓት ላይ ቀይ ቦኔት የጫኑ የፌዴራል ፖሊሶች ቁልፍ ሰብረው ገብተው አቶ ክርስቲያን ታደለንና አቶ ዮሐንስ በ ያለውን ከእስር ቤታቸው እንዳስወጧቸውና እስከ ለቤቱ 7 ሰዓት ድረስ ሜዳ ላይ አስተኝተው እንዳሳደሯቸው መሰረት ሚዲያ ዘግቧል። በተመሳሳይ ዶክተር ወንደሰን አሰፋ፣ ጋዜጠኛ ጎበዜ ሲሳኝ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 ቀደም ሲል በምርመራ ወቅት ድብደባ የፈጸምብን የመንግስት ሹማምንት ከሁለት ዓመት በኋላ የቅሊንጦ ማረሚያ ቤትን አጥርጥሰው የተኛንበትን ቤት በር ባይል ሰብረው እስከ ሌሊቱ ሰባት ሰዓት ድረስ ሜዳ ላይ ያሰልፈውን አሳድረውናል። ሕይወታችን አደጋ ላይ መሆኑን ህዝባችን እንዲያውቅልን ሲሉም አሳስበዋል። አቶ ዮሐንስ ቦያለውና አቶ ክርስቲያን ታደለ ከአንድ ዓመት በፊት በአዋሽ አርባ ወታደራዊ እስር ቤት በነበሩበት ወቅት የከፋ የጤና መታወቅ ገጥሟቸው እንደነበር ይታወቃል። በመሆኑም ጤናቸው ገና ሳያገግም በድጋሜ ሜዳ ላይ ተሰልፈው እንዲያድሩ መደረጉ ለባሴ የጤና እክል ተጋልጠዋል ሲሉም ምንጮቻችን ለመሰረት ሚዲያ ተናግረዋል። የፌዴራል ፖሊሶች የማረሚያ ቤቱን አጥር ሰብረው ለምን እንደገቡና በሽብር የተጠረጠሩ እስረኞችን ለምን ከክፍላቸው አስወጥተው ሜዳ ላይ እንዳሳድሯቸው የታወቀ ነገር የለም። ሀገሪቱ ዶላርን ጨምሮ ሌሎች የውጭ ምንዛሪዎችን መጠቀም ማገዷን አስታወቀች። ታንዛኒያ የአሜሪካን ዶላር እና ሌሎች የውጭ ምንዛሬዎችን ለሀገር ውስጥ ግብይት መጠቀምን አግዳለች። የታንዛኒያ ባንክ በሀገሪቱ ውስጥ ለሚደረጉ ሁሉም የሀገር ውስጥ ግብይቶችና ክፍያዎች የአሜሪካ ዶላርን ጨምሮ የውጭ ምንዛሬዎችን መጠቀምን በይፋ አግዷል። እንደ ኤሮፓያን አቆጣጠር ማርች 28 ቀን 2025 በመንግስት ጋዜጣ ላይ የታተመው አዲሱ የውጭ ምንዛሬ ደንብ የታንዛኒያ ሽልንግ ቀጣይነት ያለው የዋጋ ቅነሳን ለማስቆም ያለመ ነው። በታንዛኒያ ውስጥ ያሉ ሁሉም እቃዎችና አገልግሎቶች ከእንግዲህ በታንዛኒያ ሽልንግ ብቻ ይስተናገዳሉ። እስራኤል ለደረሰባት ጥቃት አጽፋውን እንደምትመልስ ገለጸች። እስራኤል በዋና አየር ማረፊያው የደረሰባትን የሚሳይል ጥቃት ተከትሎ